በሰበብ በአስባቡ እየመጣችሁ ሴቶችም ወንዶችም ማለት ነው የሰው ንብረት የምትስሙ በህግ አምላክ ብለናል። ሩታዬ የኔ ቆንጆ ማለት ነው ዛሬ ጨረቃ መስለሽ ነው የመጣሽው፣ ከአይን ያውጣሽ የኔ ውድ። ለቅሶሽን ማየት አንፈልግም ደስታሽን እንጂ። እንደዚህ ደግሞ እምር ፍክት ድምቅ ስትይ በጣም ነው ደስ የሚለን። ዛሬ ግን የሰራሽው ቪዲዮ ሩታዬ፣ የእውነቴን ነው እምልሽ ለአንቺም ለተመልካችም የሚመጥን ቪዲዮ አይደለም የሰራሽው የኔ ውድ። በጣም እየተሳሳትሽ ነው ሩታዬ። እንደዚህ አይነት ቪዲዮ እኔ አንቺ አልጠብቅም ሩታዬ እኔ ቆንጆ። ምክንያቱም ደግሞ ይሄ የልህ ነገር እኔ የተሰማኝን ስሜት እሱ የሚሰማው አይነት ነገር ከሆነ ይሄ ነገር የበለጠ ክፍተታችሁን እያሰፋ እንጂ የትዳር አሁን ያለሽበትን ሁኔታ እያጠበበ ሚሄድ ነገር አደለም ሩታዬ። በጣም አስተዋይ አርቀሽ፣ የምታስቢ ነገሮችን አገናዝበሽ የምታይ ልጅነሽ ብዬ ነው የማስበውና እንደዚ አይነት ቪዲዮዎች የእውነት ልክ አደለም። ተመልካቾችም እናንተን ስለሚወዷችሁ ስለሚያከብሯችሁ እናንተ ስትጨነቁ አብሮ ይጨነቃሉና የናንተን የእናንተን አንድ መሆን የሚፈልጉ ብዙ ናቸው ና አንቺ ደግሞ በእንደዚህ አይነት በተሳሳተ መንገድ አሁን ባለሽበት ሁኔታ ላይ በተሳሳተ እንደዚህ አይነት ቪዲዮ ስሰሪ የእውነት ብዙ ተመልካቾችሽ እያዘኑ ነው ሩታዬ። እንዳልሹ ልክ ከይሳ ጋር ባለፈ እንደ ሰራሹ አይነት ቪዲዮ የነበርኩበትን ስሜትን እሱ ነው ያወጣ ምናም ብለሽ እያልሽ ሰምቻለው። ይሁን አንቺ የተሰበርሽ ልጅ ነሽ፣ የተጎዳሽ ልጅ ነሽ፣ ብዙ ነገር ያሳለፍሽ ልጅ ነሽ። ግን ደግሞ በወንድምነት ከሆነ ችግር የለውም ግን፣ እኔ እንደዚ አይነት ነገር አሁን ላብርሽ አይመስለውም፣ ሩታየ የእውነት አይመስለውም። ነገ ደግሞ እሱም እሷ እንደዚህ ያደረገች አደል? ቢያንስ ጋሽዬ እንኳን ባለፈ መጥተው ለምንውሻል አደል? እሳቸውም እኮ ይቱባችሁን ያ ያሉ አደለ እንዴ? ተመልካችሁም ይወዳችኋል፣ ያከብራችኋል፣ የእናንተን ይከታተላሉ። ና ለተመልካችስ ለቤተሰብስ እንደዚ አይነት ነገር ጥሩ ነው ይመጠናል? ዛሬ እየሰራው ቪዲዮ ብለች ታስቢያለሽ ሩታየ የእውነት ልክ አይደለም። የሰራሽው ቪዲዮ ዛሬ ተመልካችንም አንችንም የሚመጥን ቪዲዮ አይደለም ሩታዬ። ተመልካች የሆነ ትልቅ ደረጃ ላይ ነው አስቀምጠዋችሁ ያላችሁ እና ከዚያ ደረጃችሁ ላይ ባትወርዱ ጥሩ ነው። የእውነት ነው። ወጣቱስ ምንድን ነው የምታስተምሩት? በተለይ አሁን ላይ ያላችሁ ዩቱበሮች ስራችሁ ሁሉ ወንዱም ከሚስቱ ሲጣላ ሌላ ሴት ይዞ መምጣት፣ ሴቷም ከባሏ ስትጣላ ሌላ ወንድ ይዛ መምጣት፣ እንደዚህ ነው ዩቱብ ላይ አሁን የተለመደው ነገር እና ወረርሽኝ እስከሚመስል ድረስ ማለት ነውና ይሄ ነገር እንደኔ እንደኔ ልክ አይደለም ብዬ ነው ማስበው። ብዙ ኮሜንታችሁን አይቻለሁ። እኔም የእናንተን ኮሜንት ደግፋለሁ። ሩታ ተመለሺ፣ እየርሽ ያለሽበት መንገድ ልክ አይደለም፣ የሳሳተ መንገድ ነው፣ ከአንቺ የሚጠበቅ አይደለም እያላችሁ ነው። ልክ ነው፣ የእውነት ልክ ነው። ምናልባት በእርግጥ የልጅ እንደ ወንድም ይሆናል፣ ግን ደግሞ እንደ እኔ እንደ ኔ ይሄ ነገር ልክ ነው ብዬ አላስብም ቤተሰቦች ምክንያቱም ሩታ ከአብሬጅ ተችላል መገኘት ያለባት ብዬ ነው ማስበውና ይቱ ብሎ የመጣ ወረርሽ ነው ላይ እንደዚ አይነት ነገር እና አሩታየ አንዳንድ ኮሜንቶች ደግሞ አላችሁ፣ ያው ያልሆነ የሰውን ስሜት የምትጎዱ አላችሁ። እንደዚህ ከሆነማ ልጁም የአብርሽ አይደለም ማለት ነው የምትሉም አላችሁ እና ይሄ ልክ አይደለም ኮሜንት እንደዚህ ጥሩ ነው። ምክንያቱም ልጅቷ እንደዚህ አይነት ልጅ አደለችም። ምናልባት ከዚህ ልጅ ጋር የተገናኘችበት ሁለቱም የራሳቸው ምክንያት ሊኖሩ ይችላል። ያው ለእኛ መሰለን እንጂ ማለት ነው እነሱም ለእኛ እንዲመስለን አድርገው ይሰራሉ ይሰራሉ ለእኛም እኮ ተቸገረን እኮ ቤተሰቦች፣ የእውነት ተቸገረን። እነሱ ምናልባት የሚሰሩበት ሌላ የሆነ ለእኛ ግን እውነት እንደዚህ አይነት ነገር ነው ብለን እንድናስብ አድርገው ነው የሚሰሩትና እኛም የተቸገርንበት ይህ ነውና እንደዚህ አይነት ኮሜንት ባጽፉ ጥሩ ነው የእውነት እና አንዳንድ ኮሜንት እያየው ነበር። እና የእውነት ሩታን ማብሽን የምትወዱ ከሆነ እነሱ ጭንቅላት ላይ የሚቀር ኮሜንት ባጽፉ ጥሩ ነው ብዬ ነው የማስበው። ሩታ ግን ባይደገም እንደዚህ አይነት ማይመጠንሽ ቪዲዮ የእውነት ተመልካች እኮ ያስቀመጠሽ ቦታ አለ። ከእንደዚህ አይነት ቦታ ባትወርጃው። አንድ ኮሜንት ባለፈን ቤት ጽፋለች እሷ ለሰው ለተመልካች አይደለም የምትኖረው ብላለች። እና ልክ ነው፣ ግን ቢሆንም ተመልካች እኮ ስለሚወዳት ስለሚያከብሯት፣ ትልቅ ደረጃ እንድደርስ ስለሚፈልጉ ነው ማያዋት። አይደል እንዴ ተገድዶ አይደለም ማያዋት፣ ስለሚወዷት ነው። ግን ቢሆንም ስታጠፋ ደግሞ ተይ፣ አንዳንዴ ተይ፣ ልክ አይደለም ማለትም ጥሩ ነው። የምትሄድበት መስመር ደግሞ ልክ ካልሆነ ልክ አይደለም ማለትም አይከፋም። ሲቀጥል ደግሞ ለተመልካችም እኮ ክብር የሚባል ነገር አለ። ምክንያቱም ይሄ ተመልካች ዛሬ ሲያለቅሱ አብረው የሚያለቅሱ፣ ሲያዝኑ አብረው የሚያዝኑ፣ ሲስቁ አብረው የሚስቁ እኮ ናቸው። ዛሬ ላሉበት ደረጃ ያደረሷቸው ማለት ነው ከእግዚአብሔር በታች ማለት ነው። እና ተመልካችንም ያው መናቅ ጥሩ አይደለም። የእውነት ለተመልካች ክብርም ጥሩ ነው። እና ሩታዬ ዛሬ እየሰራሹ ነገር እንደኔ እንደኔ ልክ አይደለም። ቤተሰቦቼ እኔ በበኩሌ ነገ ደሞ አብርሽ በምን እንደሚመጣ አላቅም። ቤተሰብ ሲያየው ምን ይላል? ነው አዲስ ሕይወት ጀምር ያለው አንዳንድ ነገሮችን እየተናገረች ነውና እንደኔ እንደኔ ትክክል አይደለም። ሩታዬ ነገ ለምትወልጂው ልጅሽ ፈለገም ሳይፈልግም ወደዚህ ምድር ለምታመጪው ልጅሽ የሰሩ ታየን ቆንጆ ምንድን ነው የምታስቀምጡለት? መችም ሚዲያ የያዘው ነገር እንደማይጠፋ ታውቃላችሁ። ና ለልጆቻችሁ ስናንተ ትልልቅ ኢትዎች ምንድን ነው የምታስቀምጡት? ምን እያስቀምጣችሁ ነው? ነው እና ብቻ ከባድ ነው እና ሩታ ተመለሽ። ደራሲ እውነት አገና